አሁንስ የአረብ ሀገር የእህቶቻችን ግፋቸውና እንግልት በጣም በዛ። ከነሱም አልፎ የነሱ ልጆች ይገረፋሉ። ጉዳዩ እንደዚህ ነው። የነዚህ የሁለት ጩጬ እናታቸው ወደ ዱባይ ከሄደች አራት አራት ወር ነው እኛ አረብ ሀገር ሴቶች ግን ስንቱም ፈተና እና ስቃይ እንቻለው። አሁን ደግሞ በአረቦች እየተፈተንን እንደገና ስራ ስቃይ ፈተና እየበዛብን፣ አሁን ደግሞ ጭራሽ አባት ልጁን እያሰቃየ ቪዲዮ እየላከ ብር ካላክሽልኝ ልጆችሽን ገልብሻለሁ እያለ ከአንድም ሁለት ከሁለትም ሶስት ቪዲዮ አይቻለሁ ማለት ነው እና እኔም እንደነሱ ልጅ አለኝ ሀገር ላይ እና ባካችሁ እቶቼ እኔ ቪዲዮ ላይክ ሼር አድርጋችሁ ለሁሉም እህቶች ድረስ እቺ ልጅ ላይም የደረሰው ነገር ሁሉንም ነገር መናገራችሁናል ማለት ነው አሰላሙ አለይኩም ወራህመቱላሂ በረካቱ ወደ ቤተሰቦቼ እንዲናችሁ ክርስቲያን ሆኖቼም ሰላም በያለሁ እኔ ጋር ሁሉ ሰላም ነው አልহামዱሊላህ አላህ ስብሐ ወተዓላ ሀገራችንም እኛንም በያያለንበት አላህ ይጠብቀን እያልኩኝ የሀገራችንንም ሰላም እያሰማን እያልኩኝ እንደ በአዲስ ባዲስዶ ይመጥቻለሁ ማለት ነው በአሁኑ ሰዓት ላይ የእህቶች መከራ እና ስቃይ በዛ እየተባለ እኛ ረበገር ዜቶች ፈተናችን በዛ እያልን ደግሞ አሁን ደግሞ እየመጣ አዲስ ፋሽን አለ ማለት ነው። ከዚህ ሁለት ሶስት ቪዲዮ አይቻለሁ እና በጣም ነው የሚያሳዝነው። በጣም በተለይ ደግሞ ዛሬ ላይ ያየሁትን ስቃይ እኔ ምን ብዬ መናገር እንዳለብኝ አላቅም። እኔ ቀን ላይ ሳለቅስ ነው የዋልኩት። ለምን እኔም ልጆች አሉኝ ሀገር ላይ እና በየጊዜው በፈለግኳቸው ሰዓት አላገኛቸውም እና በጣም ላለማልቀስ እሞክራለሁ ግን ቆይ አባት እንዴት በልጆቹ ይጨክናል? በወለዳቸው ልጆች አባት ጥላ ከበቃ፣ ያኔ ለልጆቿ ልጆች ላይ ከሚደርሰው ፈተና ጥላ መሆንና ማስጠጋት ማቀፍ ልጆቹን ሲገባው እንዴት በዚህ ልክ ያሰቃያል ለብሩ ብሎ አስቡት እንግዲህ። እናት ስደት ሀገር ላይ ከመጠች ገና አራት ወሯ ነው። ገና አራት ወሯ አስቡት እንግዲህ። ገና ምንም ነገር አልሰራችም። ያለው ነገር ታውቃላችሁ፣ ስደት ሀገር ላይ ስራ አጋጥሟት ላትሄድ ትችላለች። ወይም ደግሞ መክተብ ላይ ቁጭ ብላ ቢሮ ላይ ቁጭ ብላ ስራ ላትገባ ትችላለች። በተለይ ደግሞ ጠለብ የመጡ እህቶች ይረዳሉ ብዬ አስባለሁ። እና አራት ወር ገና አራት ወሯ ነው። እና ብር አላክሽም ብሎ ልጆቿን ሁለት ልጆቿን እየቀጠቀጠ በንትን ማለት ነው። አያስቡት እንግዲህ በስልክ ይሄ እንትን ቻርጅ በሚደረግበት ስልክ በሱ እየቀጠቀጠ ልጆቹን እያሰቃየ ቪዲዮ እንትን ስልኩን አስቀምጦ ቪዲዮ ቀርጾ፣ ልጅ አንቺ ብርማት ልክልኝ ከሆነ ልጆችሽን እንዲያደርጌ ነው የምገልብሽ እያለ ሲያሰቃይ ሶሻል ሚዲያ ላይ እሷ ያንን ቪዲዮ ስልክላት በቃ የምታደርገው የምታደርገው ነገር ሲጠፋት እና መላ ሲጠፋት ሶሻል ሚዲያ ላይ ለቀቀችው ማለት ነው። እና በዚህ ደግሞ የተነሳ ብዙ ሰዎች ይህንን ቪዲዮ ሼር አድርገው ሰውየውም ባለበት ቦታ እንዲያዝ ተደርጓል ማለት ነው። እኔ ግን በዚህ አጋጣሚ የወሳና ልጆች በጣም ነው ማደንቃችሁ። በጣም በጣም በጣም ከሚባለው በላይ ጀግኖች ናችሁ ማለት ነው እና አባት የጨከነን አባት በልጆቹ ላይ ጨክኖ ይህንን ስቃይ እያደረሰ እናንተ ግን ሰውነት ያኔ የሰውነት እንትን ተሰምቷችሁ ልጆች እንዴት ብለ ይደበደባል፣ እንዴት እንደዚህ ያደርጋል፣ እንዴት ብለ እናቱ ይህንን ነገር እናት ይህንን ነገር አይታ ስንት ነገር ያኔ ስንት የሚሰማ አስቡት። እንግዲህ እናንተ የሰው ሀገር ላይ ቁጭ ብላችሁ የምታደርጉት የምትሰሩት ነገር ስታጡ መጨረሻ ላይ ግን ራሷን ለማጥፋት የገፋፋት እንደሆነ ነው የምትመለከቱት ማለት ነው እና ምንድን ነው ያደረገው? ይህንን ቀጥቅጦ ልጆቹን እያሰቃየ ደም በደም አድርጎ ቪዲዮ ላከላት። መጨረሻ ላይ ግን እሷ ሶሻል ሚዲያ ላይ ታዋቂ ሰዎች ጋር ቪዲዮውን ልካ ቫይራል እንዲወጣ አደረገች። ከዛ በኋላ ደግሞ የሆሳና ልጆች ያንን ሰውዬ ለፖሊስ እንዲያዝ አድርጓል። ማለት እናት ለአባታቸው ይጠብቅልኛል እና የነገ የተሻለ ህይወት ይኖረናል እኛ ሰው ሀገር ላይ ሄጄ ለፍቼ ያመጣለው ብላ እሷ ሰው ሀገር ላይ መታይ የለፋች እያለ እሱ ግን ብር አላላክሽልኝ ብሎ ገና በሄደች አመቱ እንኳን ሳይሞላት ገና ባራት ቶሯ ብር አላክሽም ብሎ ልጆቹን እያሰቃየ እንደዚህ አድርጎ። እኔ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? የገዛ የገዛ የምትሉት አባት የምትሉት እናት የምትሉት የሚያደርሱት ስቃይና ፈተና በጣም ከባድ ነው። በቀደም ይታችኋል። አንዲት ስደት ሀገር ላይ ለብዙ ዓመታት ስትለፋ ኖራ፣ መጨረሻ ላይ ግን ቤት ሰርታ፣ ለቤተሰቦቿ ቤት ሰርታ፣ ለራሷ ቤት ሰርታ በቤተሰቦቿ ነበር ያደረገችው። እንደገና ብሯን የምትልከው በእናቷ አካውንት ነበረ ታውቃላችሁ። ኤዳ ቤቷም ተሽጦባት ብሯንም ሳታገኝ ስትቀር የመጨረሻ ግን ራሷን በገመድ አስራ አንቃ ነው የተገደለችው። ራሷን ገደለች ማለት ነው። ራሷን አጠፋች። አስቡት እንግዲህ፣ ይህም ደግሞ ሁሉ የሆነው በእናቷ ምክንያት ነው። በእናቷና በወንድሟ ምክንያት ማለት ነው። እና በገዛ ቤተሰቦቻችሁ ለእናንተ መጥፊያና ለእናንተ ሀዘን፣ ለእናንተ ክስረት፣ ለእናንተ መሰበር ለእናንተ ሀዘን ሰበብ እየሆኑ ያሉት እነሱ ናቸው ማለት ነው። እና በአሁኑ ሰዓት ላይ እየተሰማ ያለው ነገር በጣም ያሳዝናል። አንዲት ጓደኛ ደግሞ ትናንትና ላከ ትናንት ወደ አሁን እኔ ገጠር ነበርን፣ ገጠር ዛህሚ የሚባል ቦታ ሄደን ነበር ለኢድ ለማሳለፍ ከሴትዮ ጋር እና እዛ አንድ እንትን አዲስ የመጠች እንትን አለች ማለት ነው። የእኛ ሰው ናት ኢትዮጵያዊ ናት የሰውየው እናት ቤት ተቀጥራ ትሰራለች። ማነው አዲስ ነው የመጣችው ገና ከመጣች ሶስት ወሯ ነው። ገና አልተገናኘንም ነበረ። ጋይድ ቀን ነው የተገናኘ ነው ትናንትና። ወላ የነገረችኝ ነገር በጣም ልብ ይሰብራል። እሷ ሀገር ላይ ልጅ ወልዳ ሴት ልጅ ወልዳ ወደ አመት ሲሆናት የምታደርገውን በቃ መላ ሲጠፋት፣ ምንም ነገር በእጃችን የለም አለች ልጆቼን ማበላው ማጠጣው ነገር ሳጣ ልጅቷን እኔ ይዛለው አንቺ ስደት ሀገር ላይ ሄደሽ ለእንትን ሰርተሽ ለሁለት አመት ሰርተሽ ላኪ። ከዛ እኔ ያለውን እዚህ ያለውን ነገር አስተካክልና ከዛ ተመልሰሽ ትመጫለሽ ይላታል። እሷም እሺ ብላ ወደ ስደት ትመጣለች ማለት ነው። ከመጣች በኋላ ሶስት ወሯ ነው ብያችኋለሁኝ። በሶስት ወሯ ልጅቷን እንትን ብር አላክሽን ልኝ ብሎ ማለት ነው። ገና ከመጣች ሶስት ወሯ ነው ታውቃላችሁ። እስከ ሶስት ወር እስከሚሆናችሁ ድረስ ብር በስነ ስርዓት አይሰጧችሁም። የሁለት ወር ይዞባችሁ የአንድ ወር ነው የሚሰጧችሁ። እና ከዛ ብር አልሰጧትም። ሶስት ወር እስከሚያልቅ ድረስ እንትን እሷም ቤት ትቀይራለች ብለው ፈርተው መሰለኝ አልሰጧትም ብሯንም እና ብር አላክሽልኝም ብሎ በልጅቷን አላሳየኝም። ማለት ሶስት ወር ሙሉ እያለቀስኩ ነው ያለሁት እና ልጄን እየናፈቀችኝ ቢያንስ ልጄን አሳየኝ ስለው ልጅቷን ከፈለግሻት ብር ላክ ይለኛል። እና መላ ጠፍቶኛል ብላ ነበረ የነገረችኝ ማለት ነው ዛሬ እና ዛሬ ደግሞ ቅድም ላይ ቲክቶክ ላይ ስገባ ይህንን ቪዲዮ አየሁት ማለት ነው። እና ምንድነው የነካቸው እነዚህ ሰዎች? ቆይ ለብር ብለው ቢያንስ ሰው እንዴት ለብር ብሎ ስጋውን አውጥቶ እንደዚህ ያደርጋል? የራሱን ልጆች የገዛ ደሞቹን ባዳ ይሄንን ነገር ቢያደርግ አስቡት እንግዲህ ባዳ ነው ትላላችሁ። እና የገዛ አባት፣ አባት ደግሞ አባት ማለት ከባድ ነገር ነው። እኔ አባት ያልታመነ እናት ያልታመነች ማን ሊታመን ነው? አስባችሁታል? በዚህ ዱንያ ላይ ስትኖሩ ጥላና መሸሸጊያ አድርጋችሁ የምታያቸው እናትና አባቶቻችሁ ናቸው ማለት በተለይ ደግሞ አባት ጋሻ ነው ታውቃላችሁ አባት ማለት ጋሻ ነው በቀል የፈለገ ችግር ቢደርስባችሁ እሱ ጥላ ስር መግባት ነው የምትፈልጉት እና በጣም ነው ያዘንኩት ማለት ነው አንዷ ደግሞ በቀደም ገና ልጅቷ በሁለት አመቷ ነበረ ስደት ሀገር ላይ ጥላት የመጠችው እስከ አመት ድረስ ብር እየላኩ እየላኩ እየላኩ የእንትን ይወስድና እስከ ወር ድረስ ከመስመር ይጠፋላለች። ብሩን ብሩን ይወስድና እስከ ወር ድረስ ከመስመር ይጠፋል። ብሩ ሲያልቅበት ብቻ መጥቶ በእንትን ትንሽ ፍቅር ፍቅር ያጫውተውና ከዛ በኋላ ብሩን ከላኩ በኋላ ይጠፋል አለች። ከዛ በኋላ ሁሌም እንደዚህ ስለሚያደርግ ብር መላክ አቆምኩኝ አለች። ለልጅቷ ለወጪዋ የሚሆን ነገር እልክና ብር መላክ እንደ በፊቱ እንደፈለገ ብር መላክ ሳቆም በልጄ ማሰደብ ጀመረኝ ያለች። አስቡት እንግዲህ በልጄ አንቺ የሸርሙ ጣል ያው ህዝብ ላይ ምሽቅ አርጅን ይህንን ቃላት መጠቀሙ አልፈልግም። ተውትና የሚያሰድባት ስድብ እዚ ጋ አምጥቼ ባሰማችሁ በጣም ይዘገንናል። ወላሂ ነው ምላችሁ። ለሰው ልጅ የማይሰደብ ስድብ ነው እያሰደባት ያለው በሁለት ዓመት ልጁ። እንዲህ ቢያት እናትሽን እንዲህ ቢያት እያለ እንትን በኢሞ ሪከርድ እያደረገላት እሱን ደግሞ ሀቢባጋ ገብታ ድምጿን እያሰማች ነበረ ማለት ነው እና እባካችሁ እባካችሁ እባካችሁ እህቶቼ፣ ራሳችሁን ጠብቆ ማን ነው፣ ከሀገር ላይ ከመውጣታችሁ በፊት ልጆቻችሁን ከቻላችሁ፣ እናንተ ስደት ሀገር ላይ መውጣታችሁ ካልቀረ ልጆቻችሁን ከቤተሰቦቻችሁ አስቀምጡ ማለት ነው። የፈለገ ቢሆን እናት አባት ይህንን ነገር አያደርግም። በአሁኑ ሰዓት ላይ ባልታ ብዬ እኔ እንጃ ምን ብዬ መናገር እንዳለብኝ፣ ክፉ ነገር መናገር አልፈልግም። እና የልጅ ፈተና በጣም ከባድ ነው እኔም ሁለት ልጆች አሉኝ። ልጆቼን በፈለግኳቸው ሰዓት አላገኛቸውም፣ ግን ቢሆንም አልሐምድሌላ ብቻ ልጆቼ በጤና ይኖሩልኝ። እንሻለ የሆነ ቀን ደሞ ሄጄ ከራሳቸው ጋር ሆኜ እንደፈለግኩ ማያቸው ጊዜ ይኖራል ማለት ነው እና በዶዋቸው አትርሱኝ። እስኪ ያሰብኩትን ነገር አላህ እንዲያሳካኝልኝ። ወላይ በጣም አሞኛል። ሀባይቤ በዚህ ጊዜ ላይ ጤነኛ አይደለውም። በቀደም እንትን ጭንቅላቴን ያቃጥለኛል ብያችሁ ነበረ። ብዙዎቻችሁ ከስልክ ራቂ፣ እንዲሁም ደግሞ የሆነ በቃ አትጨናነቂ ምናምን ብላችሁኛል። እንሻላ ለመጨናነቅ አልችልም፣ አለመጨናነቅ አልችልም። ገርማችሁ ነገር ማለት ነው። አሁን ደግሞ የሆነ በቃ እንዲሁ በቆም በቆምኩበት ይጨንቀኛል፣ በተቀመጥኩበት እንዲሁ ስራ ሰራ እራሱ ጉልበቴ ሁሉ የሆነ ምን ብዬ ልንገራችሁ፣ በቃ ራሴን መቆጣጠር አልችልም። በጣም ይደክመኛል፣ የሆነ በቃ ሊያዞረኝ የሆነ ይጂኒ ዶኸ ምንድን ነው የሚባለው? የሆነ አይኔ ጭልም ይልብኛል፣ ይጨንቀኛል። በቃ በዛ ሰዓት የሆነ ነፍስያዬ የምትወጣ ነው የሚመስለኝ እና አሁኑ ለቃ ነው ለኝ እንደዚህ አይነት ከጀመረኝ እና በጣም ትክክለኛ አደለሁም። በጣም እየፈራው ነው እና በሰው ሀገር እንዳልቀር ፈርቻለሁ። እስኪ ዱ አድርጉልኝ። በጣም ከባድ ነው። ወላ እዚቃ ማልቀስ አልፈልግም። ወላ ላለቅስ ፈልጋለሁ ግን አልፈልግም። ሀባይቢ ደና ሆኑልኝ።